ያንን ተከትሎ ደግሞ ዛሬ እንደው የባለትዳሮች ግንኙነት በምን መልኩ መጠናከር ይችላል የሚለውን ጉዳይ ልናነሳ ወደናል። ባህላዊና ሃይማኖታዊ ሁነቶችን በጋራ መታደም አንደኛው ባለትዳር ወይም ደግሞ በትዳር ውስጥ ያሉ ጥንዶች ግንኙነታቸውን የሚያጠናክር አንዱ ነው። በተለይ ስፖርታዊ ዝግጅቶችን መታደም፣ እንቅስቃሴዎችን አብሮ ማሳለፍ በፍቅር ጓደኝነት የተጀመረ ወዳጅነት ወደ ትዳር ከፍ ሲል ተቃዋማዊ መልክ ይይዛልና ብዙዎች ትዳር ውስጥ ከገቡ በኋላ መጀመሪያ ላይ በፍቅር ግንኙነት ውስጥ የነበረው አብሮ ጊዜ ማሳለፉ፣ አብሮ መዝናናቱ፣ አብሮ መብላት መጠጣቱ ይቀንሳል። ቤት ውስጥ የሴቷ ስራ ብቻ ሆኖ የሚቀርበት ጊዜ አለ። ለብዙዎች አሁን ላይ ላለው በተለይ በዚህ ዘመን ላይ ላለው በፍቅር ውስጥ አብሮ ላለመዝለቅ በትዳር ውስጥ አብሮ መዝለቅን ወይም ደግሞ ብዙ ጊዜ ሲንግል ማም ይሉታል። ለእንደዚህ ችግሮች መነሻው ይህ ይመስለኛል። መጀመሪያ የፍቅር ግንኙነት ውስጥ ጠንካራ ግንኙነት ይኖርና በኋላ ላይ ግን ያ ግንኙነት ወይም ደግሞ ያ ፍቅር ግንኙነት ሴቷ ቤት ውስጥ ልጆችን በመንከባከብ የቤተሰብ ኃላፊነት፣ እሷ ላይ ይወድቃል የቤትም የውጭውም ስራ። ወንዱ ደግሞ የተለመደ ህይወት ይኖራል፣ ሁሌም ነጻነት ይኖረዋል። ለነዚህ ደግሞ የፍቅር ግንኙነቶች ጥንካሬ ያለው የፍቅር ግንኙነት እንዲኖረን የሚከተሉትን ነጥቦች አነሳለሁ። በተለይ በጊዜ ሂደት ሁለት ጥንዶች ከህይወቱ ጠውረድ በተለይ ደግሞ ከልማድ ከፍላጎት መለያየት አንጻር የተለያዩ ምክንያቶች ይነሳሉ። ጠብና ግጭትም የሚፈጠርባቸው አጋጣሚዎች አሉ፣ ጭቅጭቅ ይከሰታል። ይህ ግን እንዳይከሰት ልናደርግ የሚገባል የተወሰነ ነጥቦች አሉ። ብዙ የትዳር ህይወቶች ደግሞ ብዙ ፍቾች ሲመዘገቡ እንሰማለን። በወሳኝ ኩነትም በተለያዩ መንግስታዊም መንግስታዊ ያልሆኑ ተቋማት የምንሰማቸው መረጃዎች ወይም ደግሞ ቁጥሮች አሉና ከዚያ ከዚህ አንጻር እነዚህ ነጥቦች ብንተገብር ረጅም ዓመት በትዳር የኖሩ ሰዎች እነዚህ ህይወት ልምዶች ናቸው እና የጠቀሟቸው ለአዳዲስ ተጋቢዎች መጪው ደግሞ የፋሲካ በዓል ከተከናወነ በኋላ በርካታ ትዳሮች በርካታ ጥንዶች ወደ ትዳር ይጓዛሉ ና እነዚህ ነጥቦች ላንሳ። የመጀመሪያው የጋራ ፍላጎትን መፍጠር ነው። ሴትና ወንድ ከተፈጥሮና ከአካባቢያቸው ሁኔታዎች መነሻ ፍላጎታቸው የተለያየ እንደሆነ ይነገራል። በተለይ ሁለቱ ጾታዎች ለመዝናናት እንዲሁም ጊዜ ለማሳለፍ የሚመርጧቸው እንቅስቃሴዎችና ቦታዎች ለየቅላቸው። ከዚህ አንጻር አንዱ የራሱን ፍላጎት ለመፈጸም በሚሄድበት ርቀት አብረው የሚያሳልፉበት ጊዜ እየቀነሰ ይመጣል። ከዚህ አንጻር በመሀከላቸው ክፍተቶች ይፈጠራሉ። ከጋብቻ በፊት ሊያሳስቧቸው የሚገቡ ጉዳዮች ምን ምን እንደሆኑ በጊዜ ሂደት እየተሸረሸረ ይመጣል። ና ይህን ለመከላከል ባለትዳሮች በጋራ የሚዝናኑባቸውን ሁኔታዎች አብረው መፍጠር ያስፈልጋል። እነዚህን ክፍተቶች ለመሙላት ማለት ነው። እነዚህ ተደጋጋሚ ልማዶች ጤናማ፣ ደስተኛ ግንኙነት ለመገንባት አስተዋጽኦ ይኖራቸዋል። በተጨማሪም የመታወቅ ና ስሜትን የመጋራት ሁኔታዎች ስለሚፈጥሩ ረጅም ጊዜያቸውን አብሮ ለማሳለፍ ይረዳል። ሁለተኛው አብሮ መመገብ ነው። ብዙ ጊዜ በማዕድ ውስጥ በርካታ ነገሮች አሉ። አብረን በልተን አብረን ጠጥተን ይባላል እኮ፣ ያጎረሰ እጄ ጣሌ ይባላል። አብሮ መብላት ትልቅ ጥቅም አለው። በፍቅር ግንኙነት ውስጥ ማዕድ መጋራት ወይም አብሮ መመገብ ምንም እንኳን ቀላል ነገር ቢመስልም፣ በቀን ቢያንስ አንድ ጊዜ በጋራ መመገብ ትልቅ ጥቅም አለው። የባለትዳሮችና አብሮነት ከፍ ሊያደርግ የሚችል ነገር ነው። እንግዲህ ምንም እንኳን በቀን ውስጥ ሶስት ሰዓት መመገብ ብንችልም አንዷን ሰዓት አብረን ቁጭ ብለን በምግብ ዙሪያ የሚወሩ ወሬዎችን፣ ስለ ውሎ መነጋገር ቢቻል፣ ሀሳብ አስተያየት መሰጣጠት ቢቻል ያለውን ነገር ያጠነክረዋል። ሌላኛው ደግሞ ሶስተኛው ከዘመድና ከወዳጅ ከቤተሰብ ጋር አብሮ ማሳለፍ ያስፈልጋል። በተቻለ አቅም ከቤተሰብ ከጓደኛ ጋር አብረን ጊዜ ማሳለፍ አለብን። የህይወት አጋጣሚዎች በጋራ ማጣጣም ማክበር ቢቻል፣ ጥንዶቹ መካከላቸው ያለው የኔነትን ስሜት ይፈጥርባቸዋል የበለጠ ደግሞ ግንኙነታቸው እንዲጠናከር ያደርጋል። እንደ ባልና ሚስት የመግባባት ስሜት ከማሳደጉም በላይ ከጓደኛ ከቤተሰብ ጋር የሚኖረን ውብ ጊዜና ትዝታ ይህን እነዚህን በመቀስቀስ ጥሩ ግንኙነት እንዲኖረን፣ በተለይ በመሀል ግጭቶች እንኳን ቢፈጠሩ እነዚህ መልካም ጊዜያቶቻችን የበለጠ የነበረና አብሮነት ስለሚፈጥሩ ወደ መልካም ግንኙነት ይወስዱናል። አራተኛው ከግጭት በኋላ ስሜትን መገላለጽ። ሁሌ በሰዎች ውስጥ መጋጨት ወይም ደግሞ በሚሆን በሕይወት እግርና እግር ይጋጫል ይባላልና እነዚህ ግጭቶች ግን ዘላቂ እንዳይሆኑ ከተጋጩ በኋላ ስሜትን መገላለጽ ለመግባባት ለመነጋገር መሞከር በጥንዶች መሀል መዋደድና መፋቀር እንዲሁም ጥሩ ጊዜዎች እንዳሉ ሁሉ መጋጨት ይኖራል። አብረው ሲኖሩ ሰዎች ይጋጫሉ። በአንድ ቤት ውስጥ መኖር ቀላል አይደለም። ብዙ የሀሳብ ልዩነቱን አቻችሎ መኖር ነው እና እነዚህን ደሞ መጣላት፣ መጨቃጨቅ፣ በሀሳብ አለመስማማት በግንኙነት ውስጥ የሚያጋጥሙ ነገሮች ናቸው። ዋናው ቁም ነገሩ ያለው ግን እዚህ ጋ ነው። ግጭት ተፈጥሯዊ ቢሆንም ጥሉን ለመፍታት ሰዎች የሚከተሉት መንገድ ጤናማ ግንኙነት ለማስቀጠል መግባባት ለመፍጠር ወሳኝ መሆን አለበት። ሌላው ግጭቱ ሲፈጠር ምክንያት የሆነውን ነገር በማንሳት መመካከር፣ ስለ መፍትሄ መወያየት፣ ከማንኛውም አለመግባባት በኋላ ሁለቱም ወገኖች ይቅርታ መጠያየቅ ህይወታቸውን ሊቀጥሉበትም ይገባል። በይቅርታ ያ የተጋጩበት ወይም ደግሞ በመሀል የተፈጠረው ክስተት በይቅርታ መሻር መቻል አለበት። ባህላዊና ሃይማኖታዊ እውነቶች ላይ በጋራ መታደም የስፖርትና የዳንስ እንቅስቃሴዎችን ማድረግ፣ ስነ ጥበባዊ በሆኑ ጉዳዮች ላይ ልምድ ማዳበር ተጨማሪ የባለትዳሮች ጥምረትን ይረዳሉ ተብሎ ይታሰባሉ። እነዚህ ነጥቦች እንደው በትዳር ውስጥ የምትኖሩ ሰዎች ብዙ ጊዜ ድሮ ድሮ እንደም ለቅሶም፣ እድርም በማንኛውም ማህበራዊ ሁነት ላይ አብሮ መሳተፍ ልምዶች ነበሩና እነዚህን የመሳሰሉ በተለይ በስፖርታዊ ውድድሮች አብሮ መመገብ የጋራ ፍላጎት መፍጠረው አብረን ሁሉ የምናሳልፍበት በሳምንት አንድ ቀን ሊሆን ይችላል። አንዳንድ አካባቢ እንመለከታለን፣ ሰዎች እሁድ ቀን ቤተሰብ የመጠየቅ አብሮ በጋራ ማህበራዊ ሁነቶችን የመሳተፍ ነገር ለጤናማና ለጠንካራ የትዳር ግንኙነት ወሳኝ ሚና ስላለው ይህንን ብናደርግ መልካም ነው።